በጌታ በኢየሱስ ስም ሰላማችሁ፣ በዚህ ትበል የሚል ወንድማችሁ ዛሬ ግመሎች የተፈጠሩት ከሰይጣናት ነው ወይ በሚል ጥያቄ አዘል ርዕስ ወደ እናንተ ልመጣች ያለው። በእስልምናው ጥቁር ውሻ ሰይጣን ነው ይላል። አሁን ደግሞ ግመል ሰይጣን ነው ይላል። አላ ጸሎታችሁን እንዳይሰማ ከሚያደርጉ ነገሮች መሃል አንዷ ሴት እንደሆነች ከዚህ በፊት ስለ ጸሎት በተነጋገርናቸው ርዕሶች ላይ በስፋት አይተናል። እዚህ ጋር አሁን ስልመጣ ሱናን ኢብን ማጃ 769 ላይ እንዲህ ይላል። ምዕራፉን ስናይ በግመሎች ማረፊያ ቦታ እና በበጎች ማረፊያ ቦታ ስለሚደረግ ጸሎት ነው። እንዲህ ነው የሚለው፣ ነቢዩ እንዲህ አሉ። በበጎች ማረፊያ ቦታ ላይ ሶላት ስገዱ፣ በግመሎች ማረፊያ ስፍራ አትስገዱ። ምክንያቱም እነሱ የተፈጠሩት ከሰይጣናት ናቸው ይላል። እንግዲህ ከራሴ ያመጣሁት መረጃ እንዳልሆነ ጥቅሱን ሰጥቻቸዋለሁ። ሱናን ብኑ ማጃ 769 ሰጠኝ ብዬ ተናግሬያለሁ። ግመሎች የሰይጣናት ፍጡሮች ናቸው ወይስ ሰይጣናትን አላ ወስዶ ጨፍልቆ እንደገና ግመሎችን ሰራ? ግመሎች ከሰይጣናት ከተፈጠሩ ሳይ አልቡካሪ 5686 ላይ የተጻፈው ለምን ሊጻፍ ተፈለገ የምዕራፉ ርዕስን ስናይ በግመል ሽንት ተማከምረ የመዲና የአየር ንብረት ለአንዳንድ ሰዎች ተስማሚ ስላልነበረ ነብዩ እረኛቸውን ማለትም ግመሎቻቸውን እንዲከተሉና ወተታቸውንና ሽንታቸውን እንዲጠጡ መድኃኒት አድርገው እንዲወስዱ አዘዙ ይላል እነርሱም ግመሎቹን እረኛ ተከትለው ወተታቸውንና ሽንታቸውን ጠጡ ሰውነታቸው እስኪድን ድረስ ከዚያም እረኛውን ገድለው ግመሎቹን አባረሩ። ወሬው ነቢዩ ጋር በደረሰ ጊዜ ማለት ነው የተወሰኑ ሰዎችን አሳደዳቸው። ሲመጡም እጆቻቸውንና እግሮቻቸውን ቆርጦ አይኖቻቸውን በጋለ ብረት ነው የተኮሷቸው። ይህ የሚያሳየው ምንድን ነው? ከላይ ግመሎች እንዴት እንደተፈጠሩ ስናይ ግመሎች ከሰይጣናት እንደተፈጠሩ ነው የሚናገረው፣ እታች ደግሞ የግመሎች ሽንትና ወተትን ለሕክምና እንዲጠቀሙ ነው የሚናገር። ዩቲዩብ ላይም ሆነ ጎግል የገብታችሁ፣ የግመል ሽንትን ጥቅም አለ ወይስ ጉዳት የሚለውን ሰርች ብታደርጉ ሳይንስ ብዙ ነገር ተናግሯል። የግመል ሽንት ለሰው ልጆች ህይወት አደጋ እንደሆነ ከጤና አንጻር አደጋ የማይመከር እንደሆነ ተናግሯል። የነቢዩ መሐመድ አምላክ አላ ሰዎችን ሊያጠፋቸው አስበውን እንግዲህ እሱን ለእናንተው ለሙስሊሞች ይተዋለው የግመሎችን ሽንት ጠጡ ይላል። አንደኛ ግመሎችን ከሰይጣናት ነው የፈጠረው። ከሰይጣናት የተፈጠሩ ፍጡራንን ሽንት ጠጡ ይላቸዋል። ወይም ሳይንቲስቶች ከአላህ እውቀት በልተዋል። ሳይንቲስቶች የደረሱበት እውቀት የግመል ሽንት ለሰው ልጅ ማይመከር እንደሆነና ለጤናው አደጋ እንደሆነ ሲያረጋግጡ የነቢዩ መሐመድ አምላክ አላህ በነቢዩ መሐመድ ጭንቅላት የተፈበረከው አላ የግመል ሽንት መድኃኒት ነው ይላቸዋል። በቅንፉስ ካየን አስ ኤሜዲሲን ነው የሚለው፣ እንደ መድኃኒትነት አድርገው እንዲወስዱ ነው አላ ያዘዘው። ይህንን ያዘዘው አላ ያኔ የደረሰበት እውቀት አሁን የህክምና ባለሙያዎች የደረሱትን እውቀት ያህል አልደረሰም ወይስ የህክምና ባለሙያዎች አላህን ሊያስተምሩት ቀደሙት? ሙስሊሞች እስከ መቼ ነው የምትዘናጉት? ትክክል ነው ካላችሁ ጥያቄ ልጠይቃችሁ። አላህ ግመሎችን ከሰይጣን ከፈጠረ፣ ሰይጣን ደግሞ ነቢዩ መሐመድንም ካሳተው እንዴት አሳተው? በደንብ አዲዛትን ዛትን ማየት ትችላላችሁ። እንዲሁም ቁርአን ላይ የሰይጣናት ውቅር የሆኑ የግመሎች ሽንት እንዴትስ ለሙስሊሞች መድኃኒት ይሆናል? ወይስ ሰይጣን እንዴት ለሙስሊሞች አዳኝ ሆናል ለነገሩ ከዚህ በፊት እንዳየነው አንድ ሙስሊም አራት አልጋዎችን በቤት እንደሚያዘጋጅ አንድ ለባል አንድ ለሚስት አንድ ለእንግዳና አንድ ለሰይጣን እንደሚያዘጋጅ ከዚህ በፊት አይተናል ሰይጣናት በእስልምናው መኝታ ይዘጋጅላቸዋል ለዛ የሰይጣን ውቅል የሆኑ ግመሎች የነሱ ሽንት ቢጠጣ በእስልምና ችግር የለውም። እስልምና ከሳይንስ ውጭ ስለሆነ፣ ከሰዎች የውቀት ደረጃ ውጭ ስለሆነ፣ የማሃይማን ያልተማሩ ሰዎች ተረታተረት ውጤት ስለሆነ እንግዲህ ሙስሊሞች አይኖቻችሁን ከፍታችሁ የተጫወተባችሁ ያለውን የአንድ ሽማግሌ ተረት እና ቀልድ እንድትነቁና ጊዜያችሁን ሳታባክኑ ወደሚወዳችሁ ጌታ ወደ ኢየሱስ ክርስቶስ ስ እንድትመጡ ጋብዛችኋለሁ። ኢየሱስ ዛሬም ይወዳችኋል። ዛሬም እጁን ዘርግቶ ወደ ነኑ ይላችኋል። እሱ እረፍት ነው። እሱ የዘላለምን ሕይወት ይሰጣል። እሱ የሚጠራችሁ እንደዚህ ባለ ክፉ አስተምሮት ሊያስጨንቃችሁ ሳይሆን፣ እረፍትን ሊሰጣችሁ ነው። ወደ ጌታ ኑና አረፉ። እሱ ለዘለዓለም አይጠላችሁ ይህንን እያልኩ ቀጣይ በሌላ ርዕስ እስክንገናኝ የጌታ ኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሆን እላለሁ። እግዚአብሔር ይባርካችሁ። ሰላም ቆዩ።